ይሄዳለውን ወጣቻ ልትበላኝና እንዴት ነሽ ስላት ምን ያላወቅኩላችሁ ነው የውሃ አይ ምን ይባላል እስኪ በቃ ይሄን ድረስ፣ ጮኸች ጮኸች። ገዛ ስራትሽ ነው። እኔ እኔ አይደለሁም እኔ ያገባሁት እሱ ነው ያገባኝ። ከሱ ጋር ነው ችግርሽ መሆን ያለበት፣ ወህድ እህቴ አልኩ። አሳይሻለሁ አለች፣ አሳይሻለሁ ምን እንደማረግሻለች። እዛኛ ጋር ላይ ነው ያለሁት፣ ምን ልታረጊኝ አትችይም። አንቺ ባይሆን ፍሪ ችግርሽን ከሱ ጋር ፍጪ፣ እኔ አላቅሽም አታገኝም፣ አልኳት። ሰው በቃ ከዘውዲ ብጥብጥ ያወቀሽ በቃ እዚህ ደረስን፣ አብረን እየተጓተትን እየተጋገዝንም ምንም እያለን ቢሆን እዚህ ደረስን እላቸዋለሁ። እና ከዘውዲ ቁርጧን አወቀች፣ አወቀሽ በቃ። ያለው ነገር የሚስተካከል መስሏት ነበር፣ ግን ምንም የሚስተካከል ነገር የለም ምንም የሚስተካከል ነገር የለም። በቃ በዛ ቀጠለ፣ እኛም ህይወታችን ቀጠለ። ብዙ ውጣ ውረድም ቢኖሩ ቀጠለ። በቃ ስንት የጫፍ ደርሰናል ለምንለያየት፣ ግን እሱ እንደዚህ በቀላሉ የሚረታ ሰው አይደለም። በጣም የትዕግስት ጥግ ድረስ ያለው ሰው ነው እና እኔም ከስንት ፈተና በኋላ እድሜ ለዶክተር አትክልት የሁለት ልጆች እናት አረገኝ። ህይወት ቀጠለ ያላቸዋለው። እሳውን አንድ ልጅ አላት እንግዲህ ሁለት ለአንድ እየመራኝ ነው። ሁለት ለአንድ ሁለት ለአንድ እየመራው ነው። ኑሮ ከተስተካከለ ደግሞ ሀገራችን ሰላም ከሆነች ደግሞ ኢንሻአላ ጨምራለሁ። ከእኔ ጤንነት ጋር የምሄድ ከሆነ የሰው ልጅ ከኢኮኖሚው ጋር አየ ይዞ ነው ልጅ የሚወለደው። እና ሁለት ለአንድ እየመራዋት ነው እየተመራች ነው። እኔ አላሳፈርኳችሁ። ይህን ይመስላል።

እና እስልምና እንደሞ ያገኙት ክርስቲያን ሆኜ እኔ ያገባኝ ስድስት ወር ቁጭ ብዬ አንብቤ ሶስት ወር ከቤት አልወጣሁኝም። ሳለም ሶስት ወር እስልምና ለመቀበል ሶስት ወር ከስድስት ወር አንብቤ ያለኝ ሶስት ወር ከቤት አልወጣሁኝም። የሆነ ሰዓት ላይ ሁሉ እምነት የሌለው ሰው ሆኜ ነበረ። ምክንያቱም ከሁለቱም መሆን አልፈለኩም እስካምንበት ድረስ ከዛ መስጊድ እየሄድኩ ደግሞ ስላሰጋገድ ማንም እንዴት እንደምሰግድ ያስተማረኝ ሰው የለኝም። ማለት እሱም በጣም ቢዚ ነበረ። በዛ ላይ ብጥብጥ ላይ ነበረ። አስቡት ስንቱ ቦታ ይሆናል ሰው ነው። ስለዚህ መጽሐፍ፣ ሂጅ ገዛው፣ የሆነ ቦታ ስንሄድ መስጊድ ጋር ሂጅ ገዛው፣ ዩቱብ በደንብ አዳምጥ ነበረ። አረብኛው ደግሞ ስለሚገባኝ አንድ ዘመዱ ከውጭ የመጣ ትንሽ ኢማኑን ጠበቅ ያደረገ ሰው ነበር። እሱ ደግሞ ያስረዳኝ ነበረ በደንብ አርጌ አመዛዘንኩ አመዛዘንኩ ግና ወደ ውሳኔ ስደርስ ግን ምን ያህል መከራ እንደሚወርድብኝ በደንብ አልተረዳውም ነበር። ሆነ እንደኔ ነበር የሚመስለኝ ሰው ሁሉ ወይም ወይምቅዳለት ትንሻሻስጭናቅዳለ እና ያ ሁሉም መከራ እንደሚወርድብኝ አላውቅም። ምክንያቱም ገና ሀያ አምስት ነኝ ሀያ አራት አመቴ ነበር ሀያ አምስት ምናልባት ከዛ በቃ ልክ ወይ ከሞትኝ በፊት አንድ ቀን ሂጃብ አርጌ የወጣው ሰው ሁሉ ሲያየኝ ይደነግጥ ነበረ። ምንድነው ይባል ነበር። ከዛ ደግሞ እሱ ነው ሻህዳ አስያዘኝ። ከዚህ በፊትም ነገራቸዋለሁ፣ ሻህዳ አስያዘኝ እሱ ነው የሆነ ካፌ ማኪያቱን ጠጣ ብሎኝ ሄደ ጨብጠኝ አልኩትኝና ጂንስ ሲጨብጠኝ፣ አሁን ሻህዳ ሲዘኝ ብየ እሱ ነው ሻህዳ ሲያዘኝ። ሌላ ማንም አይደለም ሼክ ወይ ኡስታዝ አይደለም ሲያዘኝ ግን በዛ በሶስት ወር ስድስት ወር ውስጥ ሳነብ ጠይቀው ነበር፣ አረብኛ ስለሚገባ ምንድን ነው በደንብ እንዲያስረዳኝ እና እነዛ መጽሐፎች እስቲል አሁን ድረስ ቅርስ ስለሆኑ አስቀምጫቸዋለሁ። ያቺ የመጀመሪያ ረትን ሂጃብ ብቻ ታጥቤ አስጥቼ ሰረቅ ያለው አባያው ግን እስካሁን ድረስ አለ። አባያው እስካሁን ድረስ አለ። እና እስልምና ተቀበልኩ፣ ጀመረ ደግሞ የኔ ስቃይ የኔ ፈተና። በቃ ጉሞት ሁሉ የተመኘውበት ቀን አለ። እንጃ ሀገር አንድ ሰው እምነቱን ቀየረ ማለት እንጃ፣ በጣም ከባድ ነው። እስፔሻሊ አሁን በዚህ ሰዓት የሚቀይሩ ሰዎች የታደሉ ናቸው። እና በቃ ወረደብኝ ያልኳችሁ የመከራ ማት፣ ሰው እጄን አይጨብጠኝም ነበር። ግን ምንሽ ነው ሰው ከሚያርድ እምነት ጋር ያላቅ እስልምና ሰው ወረዱ አይደለም፣ አይደለም። ሰው እንሰሳት እንኳን ቁልጭ እንኳን ግደሉ አይደለም። ምክንያቱም ያላ ፍጡር ናት። ብቻ ያው የተሰራበት እንትን ነው። አሜሪካኖች፣ የውጭ ሀገር እነዚህ እስላም ጠል የሆኑ እንትኖች ስለሰሩበት ነው። እስልምናው ቆሽሽ ስላረጉት ነው፣ ስላረጉት ነው እንጂ ግልጽና ጥርት ያለ ነገር ነው። በቃ ለወንድ ልጅ ለምን አራት እንደተፈቀደለት የወንድ ልጅ ስሜትና የሴት ልጅ ስሜት ምን እንደሆነ አላህ ስለሚያውቅ ነው። ነቢያችን በደንብ አድርገው እያንዳንዱን ነገር እዛ ጋር ያስተማሩት ያሳዩና በቃ እስልምና ማለት ግልጽና ጥርት ያለ የትኛውም አይምሮ ያለው ሰው ፋክቱ ማወቅ የሚፈልግ ከሆነ ቁርአን ያንብፍ። በአማርኛ የተተረጎመ አለ፣ በእንግሊዝኛ የተተረጎመ አለ። ያንን ያንብፍ። በቃ ግልጽ ነገር። አንዳንዴ እኮ የሆነ የሆነ ነገር ስታነቡ ድርሰትም ስታነቡ እኮ አንዳንድ ድርሰት ይሄ አለ አይደል፣ የፍቅር ታሪኮች እውነት አድርጋችሁ እውነተኛ ታሪክ ሲሆን እውነተኛ እንደሆነ ትረዳላችሁ። እውነተኛ ካልሆነ ግን አይምሮአችሁ እራሱ እኮ ያውቃል። አሁን አንዳንድ ሰው እኔ በውስጥ ብዙ ሰው ይልብኛል። ሙስሊም መሆን ይፈልጋለው ምን ትኛለ ሲል ቴሌግራም ላይ አውሩኝ ይላቸውና፣ መጀመሪያ አንብቡ። አንብባችሁ ስታምኑበት ነው እስልምናው ስትገቡ፣ ሳታምኑበት እንዳትገቡበት ነው የምለው። ስለዚህ ጥርት ያለና ግልጽ የሆነ ነገር ስለሆነ በንጹህ አይምሮ ነው ማንበብ ያለ አጣመን ካሰብ ነው ምንም ነገር ሊገባቸው አይችልም። ስለዚህ በንጹህ አይምሮ ካነበባችሁት በጣም በቃ እስከ ዛሬ የት ነበርኩኝ? እላለሁ። ምን አለ ከቤተሰብ ጀምሮ ሙስሊም በሆንኩ ኖሮ ስንት ከዚህ በፊት ከክርስትና በፊት ያሉት ስንት የተሳሳትኳቸው ያጠፋኋቸው ኃጢአት፣ የሰራሁባቸው ነገሮች ሁሉ አይፈጠሩብኝም ነበረ። እንደዛ ብዬ ነው የማስበው። አሁን ወደኋላ ምን መመለስ ብችል የምመልሰው ነገር ከመጀመሪያው ስወለድ ጀምሮ ሙስሊም በሆን፣ ከመጀመሪያው ስወለድ ጀምሮ አሁን ካገባሁት ውጪ ሌላ ግንኙነት ከማንም ወንድ ጋር ባይኖረኝ የመጀመሪያ ባሌ እሱ እና እሱ ቢሆን ማንም ሰው ቢሆን እሱ ቢሆን ሌላም ሰው የመጀመሪያ ባሌ ያ ሰው ቢሆን አግብቻለሁ እያልኳቸው አይደለም። ግን የፍቅር ሊሬዲሽን ውስጥ የነበርኩበት ጊዜ ብዙ የተሳሳትኳቸው ያጠፋኋቸው ነገሮች አሉ። ግን በጣም ደስ የሚለው አንድ ሰው ከክርስትና ወደ እስልምና ሲመጣ ከእስልምና በፊት ያሉ ኃጢአቶች ሁሉ ዜሮ ይደመሰሳሉ። እንደውም አንድ የሚባል አባባል አለ አንድ ሽማግሌ ሰውዬ ሰርፎ ብዙ ጊዜ ይገናኛሉ እና፣ እስኪ ለዚህ ሰውዬ እስልምና ነገራቸው። ምናልባት እኮ አላ ከወፈቀው ሊሰልም ይችላል። ሰባ አመቱ ነው ሰማንያ አመቱ አለ አንደኛው። ቅናተኛ እኔ ከስፈጠር ጀምሮ ሙስሊም ነበርኩ። እና አሁን ይሄ ሰውዬ በሰባ አመቱ በሰማንያ አመቱ ሙስሊም ቢሆን ቢሞት እኮ ይሄ ሰውዬ ጀነት ነው የሚገባው። ምክንያቱም ከዛ በፊት ያለው ሀጢያት ሁሉ ተደምስሶለታል። እና ለምን ብዬ ነው እንግዲህ አንዳንድ ሰው ሸረኛ ሰው አለ፣ እንደዚህ የሚባል አባባል አለ። እኔ እውነት ይሁን ውሸት ይሁን አላቅም፣ ብቻ አንዳንድ ሰዎች በድፍኑ ከምትጠሉ የማንንም እምነት አንብቡ። ፕሮቴስታንትንም ከምትጠሉ ምንድን ነው የሚያምኑት፣ አትሊስት ማወቅ። በቃ ማወቅን እኮ የመሰለ ነገር የለም ማወቅ፣ እወቁ። በተረፈ እስልምና እንዲሁ በሰው ወሬ ከምትጠሉት አንብቡ። በቃ እኔ ያንን ነው የምላችሁ። የሚያስፈራ እምነት አይደለም። ሁሉ ነገር ጥረት ያለ ነው። በዛ ላይ ክርስትና ውስጥ እያለው ሴት ልጅ መሸፋፈን እንዳለባት አውቃለሁ፣ ግን እኛ ክርስትና ውስጥ እያለው ክርስቲያን ስኔር ነው ቀሚስ ማረገው ሻሽ ማስረው እኔ ሆን የራሴና ማወራላችሁ የእናንተን አይደለም እዚህ ጋር ክርስቲያን የሆናችሁ እህት ወንድሞች ያችሁ ግን ክርስቲያን የሆናችሁ እህት ወንድሞች ያችሁ ግን ያ ትክክል ክርስቲያን የሆናችሁ እህት ወንድሞች ያችሁ ግን ያ ትክክል

ማንም ከየትኛው ዩኒቨርስቲ ወጣ፣ ያን ሰው ማንቋሸሽ መስደብ ተገቢ ያለው ነገር መጽሐፍ ለብር ተብሎ ለወንድ ተብሎ እንደተደረገ ማድረግ አያስፈልግም። ሳያነብ ሳያውቀው አይደለም። ምናልባት በጥቅም ተታለ ሊሆን ይችላል። አንዳንድ ሰው ግን እስልምና ደግሞ በጥቅም ተታላችሁ ነው አይልም። እስልምና አንድ ሰው እንዲያውቅ ትነግሮታላችሁ፣ እስልምና ምን እንደሆነ ያ ሰው አምኖበት ነው እንጂ እስልምና በግዴታ ኑ ወደ እኔ ግቡ ብሎ እስልምና አንድ ቀንም ሰብኮ ተቀምጦች አይሰብክም። እስልምና እስልምና በጣም ዲሞክራቲ የሆነ እምነት ነው። እና አንዳንድ ሰው ጠልቆ በሰው እምነት ጠልቆ በጣም ብዙ ነገር ይናገር ሰዋለ። አንደኛ የትም እምነት ውስጥ ሆነ የማንንም እምነት መስደብ ማንቋሸሽ አትችሉም። ይሄ ኃጢያት ነው፣ ለብቻው ራሱ ይሄ ኃጢያት ነው። እኔ ፕሮቴስታንት ጓደኞች አሉኝ፣ እምነት የሌላቸው አሉኝ፣ ሙስሊም የሆኑ ጓደኞች አሉ። እኔ ማዋራቸው እንደ እምነቱ አይደለም፣ እንደያዙት እምነት አይደለም። ያቺ ዘቢባ ከሆነች እንደ ዘቢባ ፀሐይ ከሆነ እንደ ፀሐይ ፕሮቴስታንት ትሆን ምን ትሆን፣ እንደዛ ነው ማናገራት። ስለ እምነቱ አይመለከተኝም፣ ዋናው እነዛ ሰዎች ብቻ ለእኔ ጥሩ ይሆኑል። እንደዛ ነው። ለማንኛውም አሁን ባሌ ጋር ሄድ አለብኝ። ፊቴንም ብታጠብ አፉ በኝ ሎጣሺ ኋላ ገባ ለፋሉ እሺ ወዶች አንዱ ስልኩ ነ ኢክራም ጋር ኢክራም ቤት ያለችው ቁጥር ምስትር

እንዲሰሜቹ አለ ባሌ እየፈለገኝ ነው። እሺ ሉጣ ወንዶቼ ተጠርቻለሁኝ። ጋሽ እየጠሩኝ ነው። እሺ እኩል ሰጥሽ ነው ስልክ። እሺ ወንዶቼ ስልኬም ቻርጅ እያለቀ ነው። ፊቴንም ልታጠብ መሄድበትን ቦታ አለኝ። ባሌም እየፈለገኝ ነው። ነይ ተብያለው። ቢሮ ተጠርቻለሁኝ። ቢሮ ጠርቶኛል ባለቤቴና፣ ቶሎ መሄድ አለብኝ። በኋላ ገብቼ አወራችኋለሁ። እሺ በጣም ነው የምወዳችሁ። አረ በቃ አሁን በቃ በቃ አንድ ቀን እንዲነሳ። ባላችን ጠርቶኛል። እሺ ውዶቼ ባላችን ጠርቶኛል። እሺ እሺ ባላችን ጠርቶኛል። ባህላችን፣ ጠርተኛል። እስኪ መጀመሪያ ወረፋው የኔ ነው፣ ስለዚህ እኔ ልቅደም። መጀመሪያ የተጠራሁት የኔ ነው በሉቸው። እናቴ ስንት አዝጌ የሆነ ሰው አለ። መልካም ቀን ይሁንላችሁ። በኋላ አገባለሁ።